አሰላሙ አለይኩም ወራሕመቱላሂ ወበረካቱህ ወድናየ የተከበራችሁ ይፎ የዚህ ቤተሰቦች ሰላም ወደ ሀገር የልጆች ይበያላችሁበት የአለም ዳርቻ ሰላማቸው ብዙ ተትሩፍ ይበለድኝ እንሻላህ አሕባ ቤት እንሻላ ትናንትና ካቆምንበት ስለ ረሱል ምን ያህል እናውቃለን የሚለው ታሪካችን ክፍል ሁለት ዛሬም እንደቀጠለ ነው ማለት ነው። እንሻላ ካቆምንበት እንቀጥላለን። ብዲም በላይ ክመሸሩ ጀምሩት የነቢዩ ሰለላሁ ዓለይሂ ወሰለም አሳዳጊ ቤተሰቦች ወይም አባታቸው፣ እናታቸው፣ አያታቸውና አጎታቸውም ጭምር በሽርክ ላይ ሆነው ነበር የሞቱት። አንዱ ሶሀባ ነቢዩን ሰለላሁ ዓለይሂ ወሰለም አባቴ የት ነው ያለው ብሎ ጠየቃቸው። አባትህ እሳት ውስጥ ነው ብለው ሲመልሱለት በጣም አዘነም። አስከትለውም የኔና የአንተ አባት በእሳት ውስጥ ናቸው ብለው እንደጽናኑት ተዘግቧል። አስከትለውም የኔና የአንተ አባት በእሳት ውስጥ ናቸው ብለው እንዳጽናኑት ተዘግቧል። ሁሉም ነቢያቶች አለይሁም አሰላቱ ወሰላም ፍየል እንደጠበቁት ሁሉ ነቢዩም በፍየል ጠባቂነት ሙያ ተቀጥረው ሰርተዋል። በተወሰነ ድሮሃም ደሞዝ ተስማምተው ነበር። በመካ ተራራዎች ላይ ፍየል የሚጠብቁት በዚህ ስራ ምራስ መቻልን፣ ጀግንነትን፣ ትዕግስትን፣ ቻይነትን፣ መተናነስን፣ እዝነትን እና ህዝብ የመምህራን የመምራት ህዝብ የመምራትን ክህሎት አዳበሩ። ከተራ ድሃ ቤተሰብ መወለዳቸው ና የቲም የሆናቸው ሀብትን በሰፊው ለማካበት ና ስልጣንን ለመያዝ እንዳይጓጉ አደረጋቸው። የቲምነትና ድህነት ታላቅ ደረጃ ላይ ለመድረስ ከልካይ እንዳልሆነም በተግባር አሳዩን። ነቢዩ ሰለላሁ ዓለይሂ ወሰለም እድሜያቸው አስራ ሁለት አመት ሲሞላቸው ከአጎታቸውና ከቁረሽ ነጋዴዎች ጋር በመሆን ለንግድ ስራ ወደ ሻም ተጓዙ። ቡስራ በተባለች ሰፈር ሲደርሱ ቡሂራ የተባለ መነኩሴ ጋር ተገናኙ። በሄራ በስላሴ የማያምን የጥንታዊ ክርስትና እምነት ተከታይ ነው። ለመንገዶቹ ሰላምታ ካቀረበ በኋላ በመካከላቸው በማለፍ የሙሐመድን እጅ ያዝ አደረገ እና የአለማቱ ሁሉ አለቃ፣ የዓለማቱን እዝነት ይሄ ነው ሲል ተናገረ። በምን እንዳወቀውም ሲጠይቁት እናንተ ዳገቱን እንደወጣችሁ መላው ዛፍና ድንጋይ ሱጁድ ሲያደርግ አየሁ። ይሄ ደግሞ ለነብይ ብቻ የሚሰጥ ስጦታ ነው። በመጽሐፋችን ላይ የጀርባው በኩል ከትከሻው ዝቅ ብሎ የነቢዩን ማህተብ እንዳለው ስለተነገረን በዚህም ማረጋገጥ እችላለሁ አለና ትከሻቸውን ተመለከተ። የእርግብ እንቁላል የሚመስለውን ማህተብ ከፍ ያለ ስጋ ገኘ። ከዚያም አቡ ጣሊብን ሩሞች ተንኮል ስለሚያስቡበት እባክህ ወደ መካ ይዘኸው ተመለስ ብሎ ተማጸነው ነው። አቡ ጣሊብም የንግድ ስራውን በመተው መሐመድን ይዞ ተመለሰ። እድሜው አስራ አምስት አመት ሲሞላ በተከበረው ክቡራን ስምምነት ላይ ተሳተፉ። ስምምነቱ በአምስት የቁረሽ ነዋሪ ወይም መካ ውስጥ የተገኘ ሰው ከተበደለ ከጎኑ ለመሰለፍ እና መብቱን ለማስከበር በማሰብ ነው። በኋላ ላይ በልጅነቴ ከጓደኞቼ ጋር በመሆኔ በተከበረው ስምምነት ላይ ተሳትፌ ነበር። ያንን ስምምነት ካፈርስ ቀይ ግመል ትሰጣለህ ቢሉኝ ስምምነቱን መጠየቅ ነው የምመርጠው። በእስልምናም ውስጥ ለዚህ አይነት ስምምነት ብግዳበዝ እሺ ነው የምለው ብለዋል። ለመልካም ስብእናው የስማቸው ባለ ሀብቷ ከዲጃ ቢንት ኹወይሊድ ረዲያላሁ አንሃ ይሄ ታማኝ እና እውነተኛ ወጣት ከእሷ ጋር እንዲሰራ ፈለገች። ከትርፉም ላይ የተወሰነ ድርሻ ልትሰጠው ተስማማች። ሙሐመድም ሰለላሁ አለይሂ ወሰለም በሙሏቸው መሰረት መይ ስራ ከተባለው የከዲጃ አገልጋይ ጋር ወደ ሻም ቀና የንግድ ስራውን በከፍተኛ ስኬት አጠናቆ መጣ። መይ ስራም በጉዞ ላይ ለሙሐመድ ስለ መሐመድ የታዘበውን ሁሉ ለኸዲጃ አጫወታት። መሐመድም በኸዲጃ ረዲላሁ ዐንሃ ልብ ላይ ነገሰ። ለትዳር አሰበችው። ይህንን ለወዳጆቿ ለነፊሳ አጫወተቻት። ነፊሳ መሐመድን አማከረችው። ፈቃደኛ ሆነ። መሐመድም ሰለላሁ ዐለይሂ ወሰለም ከአጎቶቹ ጋር ሆኑ፣ አጎቷን ጠየቀ። ተጋቡም። ትዳር ሲመሰርቱ የነብዩ ዕድሜ 25 ዓመት ሲሆን የኸዲጃ ዕድሜ ግን በትክክል አይታወቅም። በስፋት የሚወራው 40 ዓመት እንደሆናት ቢሆንም 28 ዓመቷ ነበር የሚለውም ጠንከር ያለ ነው። ኸዲጃ ረዲየላሁ ዐንሃ ነብዩን በሀብቷም በህይወቷም አግዛዋለች። ከእሷም ልጅና ፍቅር ታድለዋል። ቃሲም፣ ዘይነብ፣ ሙኩልሱም፣ ሩቅያ፣ ፋጡማ እና አብደላህ ከከዲጃ የተገኙ ልጆች ናቸው። ልጃቸው ልጃቸው አብደላህ ነቢይ ከሆኑ በኋላ ስለተወለደ ጧሂር እና ጦይብ የሚሉ ተጨማሪ ስሞች አሉት። ከዲጃ የማትረሳ የችግር ጊዜ ሚስታቸው ነበረች። በዱንያ ላይ እያለች ጅብሪል ሰላምታ ያቀረበላት ሸንበቆ መሳይ ከሆኑ ሉል የተሰራ የጀነት ሕንጻ እንደተዘጋጀላት የተነገራት እስከምትሞት ድረስ በትዳሯ ላይ ተጨማሪ ሴት ላል ያልተደረበባት ከሞተችም በኋላ የነብዩ ሚስቶች የምታስቀና በዱንያ ላይ ካለፉ ምርጥ ሴቶች መካከል የምትመደው ሚስት ነች። ነቢዩ ሰለላሁ ዓለይሂ ወሰለም በዚያ በጃህሊያው ዘመን ራሱ ከወንጀል የተቆጠቡ ነበሩ። በየትኛውም አስጸያፊ ስለ ስነ ምግባወር አልተዘፈቁም። ክህደትና ውሸት አልፈጸሙም። ሙዚቃ አላዳመጡም። ቁማር አልተጫወቱም። ዝሙት ላይ አልወደቁም። እርቃናቸውን አልታዩም። አረፋን በመተው ሙዝደሊፋ ላይ አልቆሙም። ጣዖትን አልተሳለሙም። ለጣዖት የታረደንም ይሁን የአላህ ስም ያልተጠቀሰበትን እርድ አልበሉም። ካዕባ በጎርፍ በመጎዳቱ ምክንያት ሙሽሪኮች ካዕባውን አፍርሰው በሚገነቡበት ወቅት የሰላሳ አምስት አመቱ ሙሐመድ ሰለላሁ አለይሂ ወሰለም ድንጋይ ድንጋይ እየተሸከመ ያቀርብ ነበር። ሙሽሪኮቹም ካዕባውን ገንብተው ሲያጠናቀቁ ሀጀረል አስወድን የትኛው ጎሳ ከቦታው ላይ አስቀምጠው በሚል በመካከላቸው ጭቅጭቅ ተፈጠረ። መጀመሪያ ያደረሰ ሰው ይፍረድልን ብለው ተስማሙ። ድንገት መሐመድ ከውጭ ከተፍ አለ። ታማኙ ሰው መጣ ብለው ጮሁ። መሀመድ ጋቢ መሳይ ልብስ አምጡ አላቸውና ሀጀረል አስወድን ጋቢው ላይ አስቀምጦ ሁሉም ጎሳ የጋቢውን ጫፍ በመያዝ ወደ ካባው እንደ ወስዱት ካስደረገ በኋላ ከልብሱ ላይ አንስቶ ቦታው ላይ አስቀመጠው። በዚህም ከጸብ ታደጋቸው እነሱም የነብዩን ብልህነት ተገነዘቡ። ሀጀል አስወጥ ከጀነት ነጭ ሆኖ እንደወረደና በሰው ልጆች ወንጀል ተጽዕኖ ምክንያት እንደተቆረ የሚጠቁም ሀዲስ አለ። ነብዩ ሰለላሁ ዐለይሂ ወሰለም ከመላካቸው በፊት አረቡ ዓለም እጅግ በጣም በከፋ ያሳሰብ ኋላ ቀርነት ተዘፍቆ ነበር። በዚያ በጃህልያው ዘመን ድንጋይ እየተመረጠ ይመለካል። ዝሙት እንደ ክብር መገለጫ በይፋ ይፈጸማል። አራጣ በሰፊው ተንሰራፍቷል። ጎረቤት ይበደላል። በክት የሞተ ወይም ደሞ እንስሳ ይበላል። ዝምድና መቁረጥ የተለመደ ባህል ነው። ጠንካራው የደካማውን ይቀማል። ሴት መውለድ ያስኮንናል። የተወለዱም ከና ህይወታቸው ይቀበራሉ። ድህነት ተፈርቶ ልጅ ይገደላል። አስካሪ መጠጥ የህዝቡ መለያ ነው። ባል ሚስቱን ሂጅና ከእከሌ አርግዘሽልኝ ነይ ብሎ ይልካል። በአጭሩ አብደል ቢን አባስ ረዲየላሁ ዓንሁ እንደ ገለጸው የአረቦችን ማሀይብነት ለማወቅ የፈለገ በአንዓም ምዕራፍ ውስጥ ከአንቀጽ 130 ጀምሮ የተጠቀሰውን ታሪካቸውን ማስተው ማስተዋሉ በቂ ነው። ነቢያቶች በአጠቃላይ በህይወት ባሉበት ጊዜ መሐመድ ነቢይነት ካጋጠማቸው የእሱ ተከታይና አጋዥ ሊሆኑ ቃል ገብተዋል። እያንዳንዱ ነብይም ለተከታዮቹ ስለ መሐመድ ሳይናገር አላለፉም። በትክክለኛው ተውራትና እንጅል ውስጥ መሐመድ በመገለጫዎች ገለጫዎቹን ብቻ ሳይሆን በስሙም መጠቀሱ ለዚህ ግልጽ ማሳያ ነው። እንደ ወረቃ በሄራ፣ አቡ ተይሃን፣ አብደላህ ቢን ሳልም፣ ከአቡ አልአህባር አብደላህ ቢን አምር፣ የአሙርያዊ መነኩሴ እንዲሁም የሩሙ ንጉስ ወይም ደግሞ ሄርቃል አይነት የመጽሐፍ ባለቤቶች ስለ ሙሐመድ ምስክርነት መስጠታቸው ይህንኑ አረጋጋጭ ነው። ሌላኩ አካባቢ ደግሞ የሙሐመድ መምጣት ወሬ በሰፊው ተሰራጨ። ጠንቋዮች ሳይቀሩ ስለ ሙሐመድ ሰለላሁ ዐለይሂ ወሰለም መተንበይ ጀመረው ነበር። ታዲያ የዚህ ወሬ መሰራጨት አንዳንዶች ሙሐመድን ዝግጁ ሆነው እንዲጠብቁ ጥሩ እድል ፈጥሮላቸዋል። አንሷሮች የእስልምናን እንዲቀበሉ ፈር የቀደደላቸው ይኸው ወሬ ነበር። ሰልማንም ረዲላሁ አንህ የመነኩሴውን ጥቆማ ተከታትሎ ሰለመ። ነቢይ ከመሆናቸው በፊት ድንጋይ ሰላምታ እንደሚያቀርብላቸው፣ በህልም የሚያዩት ነገር በተመሳሳይ መልኩ በእውን እንደሚከሰት የሆነ ወጣ ያለ ድምጽ እንደሚሰሙና ያልተለመደ ብርሃን እንደሚመለከቱ ተናግረዋል። በኋላ ላይ ደግሞ ከሰዎች ራቅ የሚሉትን ወደዱና ለቀናቶች የሚሆንን ስንቅ በመያዝ ወደ ሂራ ዋሻ እየሄዱ ያመልኩ ጀመር። እሺ ነዶች ይበቃና ማለት ነው። ዛሬ ክፍል ሁለት ክፍል ሶስት ይቀጥላል። እንሻላ አጅዛኩም ላሁ ኸይረን ለምታበረታቱኝ ለምትሰጡ ኮሜንት፣ ሀሳብ፣ አስተያየት በነገራችን ላይ ያው ኮሜንት የሚባለው ነገር ያው ሀሳብ ካለ አስተያየት ካለ የምንቀበልበት ስለሆነ አስተያየት መጻፋችሁን አትርሱ። ሁላችሁንም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ሰላም ፍቅር፣ አንድነትን መተዛዘንና መተሳሰብን ለሀገራችን ያምጣልን አላህ ስብሓን ወተዓላ በቃ ይበለው እና የዛሬው ቪዲዮችን ይህን ይመስላል ማለት ነው። አህባቢ ነገ በሌላ ቪዲዮ እስከምንገናኝ ደህና ደሩልኝ።